ሰላም ሰላምናችሁ አዲስ ፓስፖርት ታድሶ ይመጣላችሁ ናቸው። ስንዝር ስራችሁ ይህን ይመስላል። አብሮክ መስከረም ሀያ አምስት ነው የመጣው። ማሻላ ተባረከባ፣ እንኳን ደስ አላችሁ። ስምዝር ስራችሁን እንደዚህ እያደረጋችሁ ተራ ቁጥር ጋ መያዝ እንዳትረሱ። ስትሄዱ እንግዲህ ያልመጣላችሁን በትዕግስት ጠበቁ። ማሻላ አሁን ላይ እየመጣ ነው።